ሀተረከትሽ አትለይኝ። እኔ ቃላውቁበት አሁን ከተቋረጠ ብኝ ትምህርቴ ትምህርቴ ይቋረጣል። ስለዛ ከዚህ በላይ እንዲቀጥል ያደርግልኝ። እችን ምትልካትን አትለኝ። አሁንም ባንተ ጦለት ባንተ እርዳታ ነው ያለሁት። አሁን እርዳታ እንዳይቆም እርዳታሽ እንዳይለየን። እርዳታሽ ተተለየ ትምህርቱ ይቋረጣል። እርዱኛ፣ ይቋረጥብኝ። በመድኃኔዓለም ስም ለምንሃለው እኔ ጌታ ሽንት ቤት ስር ነው ያለሁት። አሁን መውደቂያ አይኖረኝ ወዳላለም ወድቀው አንቺ ካቋረጥሽብኝ። ለምትረጂ ወለተ ሩፋኤል እርዳታሽ አይለየኝ። ትምህርት የምቀጥለው ባንቺ ነው። እስከዛሬ ዛሬ ያረግሽልኝን እግዚአብሔር ይስጥልን። ለወደፊትም ድጋፍሽ አይለየኝ። ሳርኬ እባክሽን፣ እኔ ተማሪ ነኝ። እባክሽን እጅ ባንቺ ድጋፍ ነው ያለሁት። አመሰግናለሁ። ስለ እግዚአብሔር ብዬ የምማጸነው ወደፊትም እርዳታ አይቋረጥብኝ። እርዱኛ አይቋረጥብኝ። በመድሃኒዓለም ስም ለምን ሃለው እኔ ጌታ ወልደ ሚካኤል ከዩኤስኤ ህፃን ራሄል ጸጋይን እስካሁን ስትዛት ስለነበር፣ እናመሰግናለን። መልእክት አላቸው። ወልደ ሚካኤል ለልጅ የምታደርገውን እስካሁን ያረከውን ትብብርና ድጋፍ አመሰግናለሁ። ሊቋረጥብኝ ስለሆነ ድጋፍ አይለ ስል እማጸናለሁ። አመሰግናለሁ። እና እኔ እንደምታየኝ አካል ጉዳተኛ ነኝ። እንዲተሯርጭ ልጅን ለማስተማር ስለማልችል ትብብር እንዲቀጥልልኝ ስል ነው የምጠይቀው። አመሰግናለሁ። አቤል ወይም ወልደ ሚካኤል ከኢንግላንድ ለወይዘሮ ጥንቅነሽ ደምሴ እስካሁን ስረዳቸው ስለነበር እናመሰግናለን። እሳቸው መልእክት አላቸው። አቤል ወልደ ሚካኤል እኔ እንደምታየኝ አይነ ስውር ሙሉ አይኔ ማየት የማይታየኝ ነኝና፣ በሾ በእንቅፋት እንትን እያልኩ ነው ምኖረው። በጣም ችግርተኛ ነኝ። ሌላ ውስጤም ብዙ እንትን አለብኝ። የማይቋረጥ መድኃኒት ለዘላለም እየወሰርኩ ነው ምኖረው። ስለዚህ ችግሬን አይተህ እስካሁን አግዘኛል እረርተኛል፣ ግን ለወደፊቱም ስለ እግዚአብሔር ብዬ የምማጸነህ ለወደፊትም እርዳታ አይቋረጥብኝ። ምንም ነገር የለለኝ ዳ ነኝ። ምንም ነገር የለኝም፣ አቅም እንኳ የለኝም። አይንን ብርሃንን ያጣው ሰው ነኝ። ስለዚህ መድኃኒት ጋር ነው የምዋጋው እስካሁን ድረስ። ለወደፊትም አይቋረጥም መድኃኒቴ። አብተሞላ ወይም ወለተ ሰንበት ከእስራኤል ምትረዳት ተማሪ ባየችሽ ደረሰ ትባላለች መልእክት አላት። እሺ እኔ ባየችሽ መምጣት የማትችለው እናታችንን ማስተማም ስላለባት ግዴታ ስለሆነ እሷ ቀርታለች። እኔ እህቷ ነኝ። በወክልና ነው ሞሽተው ይኸው እንግዲህ እርዳታ ሻይ ልኝ እላለሁ። አይቋረጥብን እኔ አዝመራ ደረሰ ደረሰን ይኸው ተቆርጦብኛል። ቢያንስ የእነሱን እርዱኝ። አትኳ አይቋረጥብን የነሱ ቢያንስ ምክንያቱም ምንም ያስተምረንም እናንተ ከቋረጣችሁ ምስኪን እርዳታ እናትም በሽተኛ ናት። እናንተ ካቋረጣችሁ ማንም አይረዳንም። እኔም ተማሪ ነኝ፣ የአስራ አንደኛ ክፍል ነኝ። እሷ በእናቷ ምክንያት አቋርጣለች። እርዳታችሁ አይሌን አታቋርጡብን በማለት እጸልያለሁ። አመሰግናለሁ። አልቲና ወይም ወለት ተጻድቅ ከኢንግላንድ ለቀሲስ ባምሌ አዳነ እስካሁን ስረዳቸው ስለነበር እናመሰግናለን። እሳቸው መልእክት አላቸው። ተጻድቅ እግዚአብሔር በቀደምም እየረዱኝ ደስታና ታላ ያረኩ ነው። አይራበኝም በልቻለሁ። አይበርደኝም ለብሻለሁ። ለወደፊቱ እርዳታው እንዳይቋረጥብኝ ወለት ተጻድቅ ወለተጻድቅ እያልኩ ም በጸሎተ ማርያም አረሳም እግዚአብሔር እድሜ እንደማትሳራ በረከት እንደ አብርሃም ይስጥልኝ እግዚአብሔር በበረከት ይጎብኝልኝ። አዎ እና ወደፊት እንዳይቋረጥብኝ ወደ ተጻዲቅ አደራዋ እንዳይቋረጥብኝ በበረከት እንዲጎበኙኝ እግዚአብሔር እኔም በጸሎተ ማርያም ማረሰዋትም እንዳይረሱኝ እግዚአብሔር በበረከት ይጎብኝልኝ። እድሜ እንደ ባት ሳራ በረከት እንደ አብርሃም ይስጥልኝ። እግዚአብሔር ያቆይልኝ እንዳይነጠለኝ እርዳታው በጣም አመሰግናለሁ። ኤልሳቤት አበበ ከሳውዲ ለተማሪ እናውጋው ደረሰ እስካሁን ስረጁ ስለነበር እናመሰግናለን እሱ ደግሞ መልእክት አለው እሺ ስለ ረዳሽ እናመሰግናለን እሱ ተማሪ ነው በአሁን ሰዓት አሞት ነው የቀረው እርዳታሽ ባይቋረጥብን ደስ ይለናል እሱ ተማሪ ነው በእኛ ደግሞ መማር አንችልም ካረዳሽን እናታችን አልጋ ቁራኛ ስለሆነች እባክሽ እርዳታሽ አይለየኛል አስቴር አስመላሽ ከዩኤስኤ እማሆይ አለሚቱ መለሰን እስካሁን ስረጃቸው ስለነበር እናመሰግናለን እሳቸው ደግሞ መልእክት አላቸው ማወይ አለሚቱ መለሰ አስራ ሁለት አመታቸው ነው። አው ተጠውረው ነው ያሉት። መቼም እየተንገላታሁ ነው አብሬ አሁን እሳቸውን መቼም በእናንተ እርዳታ ነው የቆመልኝው። እስታሁንም እንግዲህም እርዳታችሁ ከበረከታችሁ አይለኝ፣ እኔ ለምናችኋለሁ። እጸገነት ወይም ፍቅረ ስላሴ ለህፃን ሰላም ደጉ እስካሁን ስ ስለነበር እናመሰግናለን። እሷ ደግሞ መልእክት አላት። እኔም በዚህ እስከ ዛሬ የተላከልኝ ነው። አሁን ከተቆረጠብኝ ትምህርቴ ትምህርቴ ይቋረጣል። ስለዛ ከዚህ በላይ እንዲቀጥል ያድርግልኝ። ፍቅርተ ደምሴ ከዱባይ ለወይዘሮ ብርሃን ያበራ እስካሁን ስተሻቸው ስለነበር እናመሰግናለን። እሳቸው ደግሞ መልእክት አላቸው። ፍቅርተ ደምሴ ከዱባይ እምትረዳት እሷ ናትና እቴ፣ ደካማ ነኝ፣ ክፋተኛ ነኝ፣ ብሶተኛ ነኝ። አድራሽን ሀፈረከትሽ አትለይኝ። እኔ ቀራውቅ ወለተ ሰማያት ከኩዌት መስረጃቸው ወይዘሮ ሮማን ፈረጀ መልእክት አላቸው። ወደቶም ሰማያት እስከ ዛሬ የረዳሽኝ እግዚአብሔር ይስጥሽ ነቴ፣ ጤና ይስጥሽ ነቴ። እኔ ይኸውልሽ አንዴ እቻ ይባለኝ፣ አንዴ ደግሞ ግፊት አለብኝ መድኃኒት እየተጠቀምኩ ነው። ማየ እኔ የሚረዳኝ ማንም ሰው የለም። አንቺ ነ የምትረድኝኒ፣ እርዳታሽና ድጋፋሽን እንዳይለየ ማየ ምልላ። እኔ ምንም የለኝም፣ እኔ መውደቂያም የለኝም ማየ፣ መውደቂያም ምንም የለኝም አሁን ዝም ብዬ ከሰው ጋር ተጠግቼ አንዴ ምናምን ራሴ ስለማይመኝ በቃ በጣም ብስጭት አለብኝ። የተበሳጭ ሆነ ማየ እርድኝ። እርዳታሽና በረከተሽ እንዳይለየኝ ማየ። መቅደስ ወይም ወለትሀና ከሳውዲን ምትረጃት ተማሪ ስራው ድንቅ ሰለሞን መልእክት አላት። ወለታህናዬ እኔ ጠዋትም ማታም ሳመሰግን ነው ማድረው። እኔ ሶስት አይነት መድኃኒት ነው ያለኝ፣ አንድም ኤች አይ ቪ፣ አንድም ስኳር፣ አንድም ግፊት። እማዬ በመድኃኒት ራስ ነው ያለሁት። እኔ ሌቱንም ቀኑንም ማላቋርጥ ነው። ልጆቼ እንደ ሰው ተራ ደርሰውልኛል፣ እየተማረልኝ ነው። እግዚአብሔር ይመስገን። አሁን ዘጠኘኛ ክፍል ደርሶልኛል። ባንቺ ው ነው። ቦርሳም ይዞ እንደ ሰው እኩል ወጦልኛል። ልብሱንም ዩኒፎርሙንም እያደረገ እንደ ሰው እኩል እየወጣልኝ ነው። እርዳታ ሻይለይኝም አይዬ። ማንም የለኝም ተጎኔ፣ ዘመዴ አንቺ ነች እናቴ። እድሜና ተሞላው ተተትረፈረፈው እድሜ ይስጥልኝ። እርዳታ ሻይለይኝም አይዬ። ገነት ዘውዴ ከዩኤስኤ ለወይዘሮ አበበች ቶማስ እስካሁን ስለነበር እናመሰግናለን። እሷ ደግሞ መልእክት አላት። ገነት ዘውዴ በጣም አመሰግናለሁ። እዚያ በስትል እስካሁን የረዳሽ አንቺ ነ ከጎኔ ላይ ማንም የለን። ሁለት ልጆችን ብቻ እያሳደግኩ ነው። ያለ አንቺ ከጎኔ ስለቆምሽ ነው። እግዚአብሔር ባርሽ ተባር፣ እርዳታሽን አይለይሽም። አቤኔዘር ወይም ገብረ ዮሐንስ ከዩኤስኤ ምትረዳት ህጻን ውዴ ሻንበል ትባላለች መልእክት አላት። ገብረ ዮሐንስ እንደምን ዋልክ? ልጄ እንደምን ከረምክ? እንደሆነ ከረምክ እኔ አሞኛል፣ ታክቶኛል፣ አይተኛል። ልብኬዙ በጣም አቅቶኛል። እንኩላሊቱ ልብኬዙ የምትልክልኝን ብር ወተት ነው እየገዛው የምጠጣበት ልጄ፣ አትለይ ልጄ። እቺን ምትልካትን አትለኝ። አሁንም ባንተ ጦለት ባንተ እርዳታ ነው ያለሁት። አሁን እርዳታ እንዳይቆም ልዤ፣ ሆዴ ተገናኘናት የወራና ጨዋታ ከልብ ውስጥ አለ ከልብ ውስጥ አለ። እኔ አቅቶኛል አቅቶኛል። አይዞት ማዘር ያልከኝ አስታውስ። ማዘር ደና ናቸው ወይ ወሪያቸው እንዴት ነው? አንተስ እንዴት ነህ? ጤናህ እንዴት ነህ? ብትገባ ሀገርህ እንገናኝ ነበር። ልጅ ሆድ ደና ነው። እኔ ልጅቷን ግን በምትልቀው አስተምራታለሁ። አሁን አምስተኛ ክፍል ደርሳልኛለች። ደስ ይባልህ። እኔም ደስ ብሎኛል። እርዳታ አይቋረጠኝ። አመሰግናለሁ ልጅ ጌጥነሽ ወይም ወለተ ሰንበት ከዩኤስኤ ምትረዳቸው ተማሪ ዳንኤል አበበ ገዜ ነው። እናትየው መልእክት አላቸው። ወለተ ሰንበት እናቴ እርዳታሽ አይለየን። ዳንኤል አበበ ተማሪ ነው። አላባት ነው የሚያድጋባት የለውም። አንቺው እየረዳሽው ነው። ደብተር እስክሪብቶ የሚገዛ እርዳታሽ እንዳይለየን እንዳይል ለየን። እርዳታሽ ተተለየ ትምህርቱ ይቋረጣል። ምን ይላል ብዙ ችግር አለብን። ችግር ላይ ነው ያለነው እናቴ እንግዲህ፣ አፕሻ የለየን አይነጠለን። በጣም አመሰግናለሁ። የዳንኤል አበበ ወላጅ ነኝ። እሱ በአጋጣሚ ስላልመጣ ነው ዛሬ። ህፃን ክንፈ ገብርኤል ከጀርመን ምትረዳት ተማሪ የአብስራ ዮሴፍ ትባላለች። እስካሁን ስራ ስለነበር እናመሰግናለን። መልእክት አላት። ክፍለ ገብርኤል አታቋርጥብኝ። እናንታቴም ብቻዋን ብቻዋን ምታሳደገን ምታሳደገን አታቋርጥብን። ስድስተኛ ክፍል ነኝ አንተ አንተ ሰጣከን ነው እንትን ምን ተደረጋ? ታስቋርጥብን። አመሰግናለሁ። ጥሩ ነህ። አለባቸው ከዩኤስኤ ምትረዳው ተማሪ ብሩክ ሙሉጌታ ነው። መልእክት አለው። እስካሁን ድረስ ስለረዳኝ አመሰግናለሁ። እርዳታ ስለተቋረጠብኝ እንድትቀጥልልኝ እላለሁ። አመሰግናለሁ። አዎ እግዚአብሔር ይስጥልኝ። እስካሁን ወደ አምስት አመት፣ አራት አመት አስተምረህልኛል። ብቻ ይህን ያሳደግኩት እግዚአብሔር ያውቀዋል ሁሉንም አንተን ቢደብቅ ፈጣሪ ከአንተ ጋር ያለ ፈጣሪ ያውቃል አሁን እርዳታ አይስተጓጎልብኝ አቋማችን አንተ ፈጣሪ ታውቃላችሁ እርዱኝ አይቋረጥብኝ በመድኃኒዓለም ስም ለምንሃለሁ የእኔ ጌታ እናመሰግናለሁ መንበረ ማርያም ከዩኤስኤ ሁለት ሰው ነው ምትረጅልን። ወይዘሮ ካሳነሽ ምን አለ እና ተማሪ ዘርትሁን ኤፍሬምን ስለምትረጅልን እስካሁን ስረጅልን ስለነበር እናመሰግናለን። እናትየው መልእክት አላቸው። መንበረ ማርያም እናቴ፣ እስካሁን ድረስ ስለረዳሽኝ ልጅና እኔን አመሰግንሻለሁ። እኔ ጸበልተኛ ነኝ፣ ልጅን የሚያማጣን ጸበልተኛ ናት። እግዚአብሔር ይመስገን። እስካሁን ስለረዳሽን፣ እድሜና ጤና ይስጥሽ። አሁን ደግሞ ተቋርጦብኛል። እኔ ብቻዬን ነው ያሳደኳት። አባት የላትም። አባቷን አታውቅም። በቤት ክራይ ነው፣ በቆርቆሮ ቤት ነው፣ ሽንት ቤት ስር ነው ያለሁት። ማይ አሁን ወደ ቀይ ነው ላይኝ ወደ አላለ ነው ወደ ቀዋን ካቋረጥ ሽብኝ ጸበልተኛ ነኝ። እዚህኛ እርዳታሽ አይለኝ ልሻለሁ። አመሰግናለሁ። ቆንጂት ወይም ወለተ ትንሳኤ ዩኤስኤ ካሊፎርኒያ መስረጃቸው አቶ ሙኒር ያሲን ይባላሉ። መልእክት አላቸው ቆንጂት ያው እህቴም ወይ ልጄት ሆኛለሽ፣ መጀመሪያ ሰላምታዬ ነው የምናቀርብልሽ። እና ሙኒር ያሲን ታሞ ነው ቤት ያሉ አይምኖ ህመምተኛ ናቸው። እና እኔ የመጣሁኝ ነበረ ይዤ ናቸው ምንሄደው በውክርና እኔ ዛሬ መቋረጡ ስለማናቀው ሳል ይዛቸው መጣሁኝ። የእነሱ ተወካይ ሆኜ ነው ይሄን እናቀርብልሽ እና ውስጣቸው ብታይቂ በጣም ነው የምታዝኝ አንቺም። እና የተቋረጠውን ባይቋረጡባቸው እኔ በቃ በጣም የማመሰግንሽ አይቋረጥባቸው። እርዳታቸው ባታቋረጭባቸው ደስ ይለኛል። እና እድሜና ጤና ይስጥሽ። እስከ መጨረሻው ናት። ህፃን ወይም ወለተ ሩፋኤል ከጀርመን ምትረጃት ተማሪ ሰላማዊት ይስማማው ትባላለች። መልእክት አላት። ለምትረጂ ወለተ ሩፋኤል እርዳታ ሻይለይ ትምህርት የምቀጥለው ባንቺ ነው። እሺ አመሰግናለሁ። በእሷ በምትረጂ ነው ደብተር እስክሪብቶ የምትገዛው እናመሰግናለን። እባክሽ አታቋርጭብኝ። መሰረት ወይም ወለተ ኪዳን ከዱባይ ምትረጃት ተማሪ ከደጃ ሞሸ ትባላለች። መልእክት አላት። መሰረት መሰረት እና መጀመሪያ ሰላምታዊ ነው የምናቀርብልሽ እና ልጄን አላባት ነው ምናሳድጎ ያለሁበት ራሱ ሸራ ቤት ነው። ብታይ ውስጤ ብታይቄ በጣም ነበር የምታዝኝ። ግን ያው ስለማ ንገናኝ ነው መገናኘቱ በአላ እንዶ ሀገርሽ አስገባሽ ና በሰላም ንገናኝበት ቀን ይመጣ ይሆናል አይታወቅም። እድሜና ጤና ይስጥሽ ና አሁን ተቋርጦብኝ እና እኔ እርዳታዬን ባይቋረጥብኝ እኔ ደስ ይለኛል። ከአላ በታች አንቺ ባላክሽልኝ እርዳታ ነው ልጆቼን ዳቦ ቆልሽ የሰጠኋቸውን ቤት ክራይም በሰውን ለምኔ ጫምሬ የቤት ክራይም አስፋልት ጎዳና እንዳይወጡ ብኝ ሰብስቤ ይዤ እና ያሳድጌ አሁን ያተማሬች ነው አስራ አምስት አሁን ስምንት ናት ስምንተኛ ክፍል ደርሳለች። እና አሁንም ቢሆን ይሄ እርዳታ ባይቋረጥብኝ እኔ ደስ ይለኛል። እድሜና ጤና ይስጥሽ እስከ መጨረሻው እናት፣ የራስሽም ቤተሰቦሽ የምትበቂ ጀግና አላህ ያርግሽ። ከዚህም በላይ የምትረጅ አላህ ያርግሽ። እኔ ቤቴን ቁጭ ብዬን በድዋዬ በሰገድኩበትም ድዋሽን እለመንኩልሽ ነው ሁሌ ድዋዬን ይድረስሽ። ቀአለማ ወይም ጽዮን ማርያም ከዱባይ መስረጃ ተማሪ በረከት ደጃነ ትባላለች። መልእክት አላት። እናቴ እኔ እናቱ ነኝ፣ ለምኝ ነው ማሳድገው ስትይንት ነኝ እስከዛሬ ያረግሽልኝን እግዚአብሔር ይስጥልን። ለወደፊትም ድጋፍሻለኝ ጣለም እኔ መስራት አልችልም። ደብሬ ወይም ወለተሰንበት ምትረጃት መስረጃት ህፃን ሄራ ወርቅ መዝገቡ ትባላለች፣ እናትየው መልእክት አላት። እሺ በቅድሚያ በጣም አመሰግናለሁ። እስካሁን ሁሉ ላደረግሽልኝ፣ ለረዳሽኝ ሁሉ እግዚአብሔር ይስጥልኝ። በጣም አመሰግናለሁ። አሁን ግን ከኑሮ አኳያ ከሁሉም ነገር እኔ አራት ልጆች ያላባት ነው ማሳድገ፣ የሰው ልብስም እያጠብኩ አንባሻም ጎዳና ላይ እየሸጥኩ ነው የምኖረው እና በተቻለ አቅምሽ ከእግዚአብሔር ጋራ እርዳታ ሻይለኝ እናት አለምላለሁኝ። በጣም አመሰግናለሁ። ሰላም ሁኑልኝ። ሰርኬ ወይም አስካለ ማርያም የምትረጃት ተማሪ ባዩሽ ጥላውን ትባላለች መልእክት አላት። ሰርኬ እባክሽን እኔ ተማሪ ነኝ። እባክሽን እጭ ባንቺ ድጋፍ ነው ያለሁት። አመሰግናለሁ። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማኅበር እንደ እግዚአብሔር ፈቃድ በአባቶች ቡራኬ ከተመሠረተ ጊዜ ጀምሮ አስተዋሻጡ አድባራትንና ገዳማትን ከገጠር እስከ ከተማ በመላው የኢትዮጵያ ክፍል በመዘዋወር ታሪካቸውን በመዘገብና ዶክመንታሪ ፊልም በመሥራት ለመላው ዓለም እያስተዋወቀ ይገኛል። በዚህም የሚዲያ ተደራሽነትን አጥተው ለዘመናት ሳይታወቁ ተደብቀው የኖሩ ጥንታዊና ታሪካዊ ገዳማትና አድባራትን እስከ ዓለም ዳርቻ ድረስ እንዲታወቁ በማድረግ ብዙዎች ከቅዱሳን መካናቱ በረከትን እንዲቀበሉ እያደረገ ይገኛል። ይህን አገልግሎት በገንዘባችሁና በጸሎታችሁ መደገፍ የምትችሉ በሙሉ በሚዲያችን ታሪካቸው ተዘግቦ ለዓለም እንዲዳረስ የምትፈልጓቸውን ገዳማትና አድባራትን ለሚዲያ ክፍላችን ጥቆማ መስጠት የምትችሉ መሆኑን በደስታ እንገልጻለን። በየጊዜው የሚለቀቁ ዘጋቢ ፊልሞችን ላይክ እና ሼር እንዲሁም ሰብስክራይብ በማድረግ የአገልግሎቱ በረከት ተሳታፊ ሆኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን